ተስፋይ ኦርቶዶክስ ሆነ ብለው ነው ይቺን ታክል የሚከራከሩለት። እናንተ በመሀመድ አትምጡብን ትለው የለ? በኢየሱስ አትምጡብን። እንዴት ነው ነብዩ መሀመድ በአንድ ምሽት በአንድ ሌሊት ዘጠኝ ሴት ጋር የሚተኛው? ተፈጥሮ ይህን ነገር ይፈቅዳል ካለ? ሴክስ ሌላ ወሬ የላችሁ ምኑ ናችሁ ነው? በጣም የሚገርም ነገር። ሰላም ለእናንተ ይሁን ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ እንዴት ከረማችሁ ዛሬ እንግዲህ በሰሞኑ ትኩሳት በሆነው በሰሞኑ ትኩሳት በሆነው የእፎይ ጉዳይ የእፎይ ጉዳይ እንደ ወንጌል አማኝ እንደ እግዚአብሔር ሴት የገባኝን ማለት አለብኝ ብዬ ተነስቻለሁ ዛሬ ስለ እፎይ ነው የምናወራው እፎይ ብዙዎችን እፎ አሰኝቷል በተለይ ብዙ የሙስሊም ሴቶችን እፎ ያሰኝተዋል እና ደስ ይላል በጣም ደስ ይላል እና በጣም የሚገርማችሁ ነገር ያው ሰሞኑን በጣም ጫጫታ ነበረ በኢትዮጵያ ውስጥ በጣም ግርግር ነበረ። የእፎይ ጉዳይ ማለት ነው። የእፎይ ጉዳይ በጣም ብዙዎችን ያው በተለይ ከኦርቶዶክሶች ጋራ ተነካካ ነገር፣ ያው የምታውቁት ነው። ግን በጣም ብዙ ሰው ያልተረዳው እኔ ዛሬ ማነሳቸው ነጥቦች ብዙ ሰው ልብ ያላለው ያልተረዳው፣ መቼም ሁሉም በገባው መንገድ ነው የሚንቀሳቀሰው። እና በዚህ ጉዳይ ላይ ግን አማኞች ብዙም ማስተያየት አልሰጡም። እኔ ዳር ቆመን እያየን እንደሆነ ወይ በጓዳ እየጸለይን እንደሆነ አልገባኝም። እኔና እናንተ ግን ብዙም እንዲህ ዓይነት ነገር ላይ በቃ የሚሆነው ይሁን የሚፈጠረው ይፈጠር ብለን በአገሪቱ በምድሪቱ ላይ የሚሆነው ነገር ጦርነቱም ይሁን ረሃቡም ይሁን ማጣቱም ይሁን ምኑም ይሁን ዝም ብለን እያየን ነው ቆመን እያየን ነው። ረፉ ሚል የለም። ረሄ ነው ብሎ ደግሞ ክርስቶስን ይዞ ወጥቶ በአደባባይ የሚናገር የለም የለም በቃ የለም። እንደ ሀገሪቷ በእሷው መንገድ ዓለም ናት መች የምትተራምሰው በእሷው በራሷው መንገድ ዓለም ተፍጨርጭራ ቦዲያ ብላ ቦዲ ብላ ውጤት ይዛ የራሷን ትቀርባለች እንጂ ቤተ ክርስቲያን በዚህ ወቅት፣ አማኞች በዚህ ወቅት በሀገሪቱ ላይ በሚደረገው በሚሆነው ነገር ላይ ተሳታፊ አይደሉ። በቃ ቤተ ክርስቲያን በሯን ዘግታ ቁጭ ብላለች። ቤተ ክርስቲያን ማለት ደግሞ እኔና እናንተ። ስለዚህ እንዲ እንዲ አይነት ነገር ሲኖር እኮ የቤተ ክርስቲያን ድርሻዋ በጣም ትልቅ እኔና እናንተን እግዚአብሔር ያስቀመጠን ፖዚሽን ቤተ ክርስቲያን የት ነው ያለሽ? ቅዱስ ቅዱሳን የት ነው ያላችሁ? ትውልድ ሲታመስ፣ ትውልድ ግራ ሲጋባ፣ የጌታ ኢየሱስ ክርስቶስ ስም ሲሰደብ ሲረክስ የት ናችሁ? እዳር ቆመን የምናየው እስከ መቼ ድረስ ነው? ስለዚህ እኔ በኢፎይ ጉዳይ ላይ ነው ዛሬ የምናገረው። በጣም ብዙ አንዳንድ ነጥቦችን፣ ሲሬስ የሆኑ ነጥቦችን አነሳለሁ እኔ አሁን ሰዎች ባዩበት አንግል ሳይሆን እኔ ደግሞ ጌታ በአስተማረኝ አቅጣጫ እናገራለሁ በጣም እናገራለሁ ለምን እግዚአብሔር በዚህ ሰዓት በሚሆነው ነገር ላይ እኔና እናንተ የዓለም ብርሃን የምድር ጨው ነን ጨው መግባት አለበት አሁን እዚህ ቦታ ብርሃን መግባት አለበት የጭለማ ነገር ነው ትርምስ እኮ ጭለማ ነው እኔ እና እናንተ ብርሃን ነን በተራራ ላይ ያለች ከተማ ልትሰወር አይቻላትም እኔ እና እናንተ ግን መብራታችን በእንቅብ ስር ስላደረገ ተሸፍነናል። ምን ግልጽ ነው። በቃ ግልጽ ነገር ሲነገር ልክ ነው ብሎ ብድግ ማለት ይሻላል። አሁን ማን ነው ወንጌል አማኝ በዚህ በኦርቶዶክስና በሙስሊም በመጣው ችግር ጣልቃ ገብቶ ያበረደ ማን ነው? እውነትን በፍቅር የገለጠ ማን ነው? ዝምታችን እስከ መቼ ድረስ ነው? የእውነት ወንጌልን የእውነቱን ወንጌል ይዘን አንወጣም ወይ? መጋደላችን ከስጋና ከደም ጋር አይደለም እኔና እናንተ በዚህ በኤፌሶን 6 10 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዳብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ከዚህ ዓለም ጨለማ ዓለም ገዢዎች ጋር ነው ይላል። ስለዚህ እኔ እና እናንተ እናውቃለን። ሄደን ለሰደበን አንሰድብም፣ ሄደን ዘራፍ አንልም፣ ክፉ ቃል አንናገርም። ያ ኦርቶዶክሶች በሚሄዱበት መንገድ አንሄድም። እኛ ለምን ቃሉ የተጻፈልን ከስጋና ደም ጋር አይደለም ተብለናል። ነገር ግን ተጋድሎ አለን። እኛ የምንዋጋበት መንገድ አለ። ታውቃላችሁ። በዚህ በኤፌሶን ስድስት ላይ እሱ ማንበብ እችላለሁ። በኤፌሶን ምዕራፍ 6 ላይ ምዕራፍ 6 ከቁጥር 10 ጀምሮ ማየት እንችላለን። ስለዚህ ምን ይላል ከ13 እንትን ልበለው ከ13 ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድችሉ የእግዚአብሔር ዕቃ ጦር አንሱ ይላል። እኔና እናንተ የምንዋጋው በእግዚአብሔር ዕቃ ጦር ነው። የእግዚአብሔር ዕቃ ጦር ምንድነው ካላችሁ ወገባችሁ በእውነት ታጥቃችሁ፣ የጽድቅ ጥሩር ለብሳችሁ፣ የሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበለውን የክፉ ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳን ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይላል። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህ ማሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ትጉ ይላል። ስሙኝ ወገኖች መጋደል እኮ መታገል እኮ ግዴታ ነው። እኔና እናንተ አስተዋጽኦ ማድረግ አለብን ሰላም ለማምጣት እርቅ ለማምጣት የክርስቶስ ነገር ጎልቶ እንዲወጣ እነ ጴጥሮስ እኮ እነ ጳውሎስ እንደዚህ አይነት ነገር ግርግር ሲነሳው መሀል ገብተው እኮ በምኩራብ ይሰብካሉ። ታስረዋል፣ ተገርፏል፣ ተወግሯል። ያ ሁሉ ነገር አላስቆማቸው። በዚህ ግርግር መሀል እነ ጳውሎስ ቢሆኑ ወጥተው ወንጌል ይሰብካሉ እንጂ በር አይዘጉም። እኔና እናንተ በር ዘግተን ተኝተናል። ቤተ ክርስቲያን ተኝታለች። ስለዚህ የሰሞኑ ትኩሳት የእፎይ ጉዳይ መቼም ሁላችሁ ሰምታችኋል። እግዚአብሔር ከዚህ ሁሉ ግርግር አንድ ግርግርና ረብሻ መሃል አንድ መልካም ነገር ያወጣል። ለምን እግዚአብሔር ሳያውቅ የሚሆን ነገር የለም። ለምን ለበጎ ነው። እግዚአብሔር የሆነ ነገር እያናወጠ ነው እያንጫጫ፣ ከዛ በኋላ ክብሩን ይገልጣል ጌታ ኢየሱስ ክርስቶስ። ለምን የኔና የናንተ ጌታ ዓለምን ያሸነፈ ጌታ ኢየሱስ ክርስቶስ ስለሚባል ማለት ነው። ጣልቃ ይገባል ወደ ፈቃዱም ያስጠጋል እሱ ያሰበው ትውልድ እንዲድን አሁን ወደ ፈቃዱ ያስጠጋል። ነገር ግን እኔና እናንተ ተዋናይ ነን፣ ተዋናይ ገጸ ባህሪው የምንጫወት ነን። ምን ብትሉ ክርስቶስን ወክለን ወንጌል ይዘ የምንወጣበት ጊዜ ቢኖር አሁን ነው። መደብደብ ሊኖር ይችላል፣ መሰደብ ሊኖር ይችላል፣ መወገር ሊኖር ይችላል። ወንጌል ግን መሰበክ አለበት። እንዳልኳችሁ የዓለም ብርሃንን በስጋ ማሳደድ ማንገላታት ቢሆንም በመንፈስ ግን እፎይ፣ አሁን እፎይ፣ በመንፈስ እፎይ ብሏል። ለምን ክርስቶስን አግኝተዋል። እግዚአብሔር በስራ ላይ ነው። ለጠላትም፣ ለወዳጅም፣ ለተቃዋሚዎችም ለተከታዮቹም እግዚአብሔር ክብሩን ይገልጣል። እግዚአብሔር ክብሩን ይገልጣል። ለጠላትም፣ ለእኛም ደግሞ ለተከታዮቹ እግዚአብሔር ክብሩን ይገልጣል። በዚህ ሁሉ መሀል የእግዚአብሔር የሆነው ነገር ያሸንፋል። እየሆነ ያለው ነገር የሰሞኑ የሙስሊምና የኦርቶዶክስ ግጭት በመንፈሳዊ ዓይን ሲታይ የሚያነካክሰው ዲያብሎስ ቢሆንም በውጤቱ ግን የክርስቶስ ወንጌል አሸናፊ መሆኑ አይቀርም። ለምን ብትሉኝ የእግዚአብሔር ጣት አለበት። ወንድሜ እፎይ እኔ እፎይ ነኝ የሚለው ነገር እኔ አልቀበል። እኔ እፎይ አይደለሁም፣ እኔ እፎይ አይደለሁም፣ እኔ የኢየሱስ ነኝ፣ ኢየሱስ ነኝ፣ የኢየሱስ ነኝ ነው የሚባለው። ምን ብትሉኝ አንድ ትልቅ የተምታታ ነገር አለ። እዚህጋ እፎይ ኦርቶዶክስ ነው ብለው ነው ኦርቶዶክሶች ትንሽ ሳፖርት ያደረጉት። እፎይ ወንድም ዓለም አሁን ትንሽ ኦርቶዶክስን እየተጠጋ ስትመጣ መጣ የዳንቅበትን ኢየሱስ መሆኑን ሲያውቁ ወይ ገድላ ገድሉን ተቀብለ ነጠላ ለብሰ ትቀድሳለህ፣ ወይ ከዛ ቤት ትወጣለህ። አሁን ሰው ያልገባው ነገር እፎይ ኦርቶዶክስ ሆነ ብለው ነው ይችን ታክል የሚከራከሩለት የማያዋጣ መከራከር። እፎይን ኦርቶዶክስ አታዋጣውም። እፎይ ስሙኝ፣ ኢየሱስ ክርስቶስ ተገልጦለት ከነበረበት ጨለማ ነቅቶ ብርሃን በርቶለት በኢየሱስ ክርስቶስ ኔዳ ነው እፎይ የመጣው ወደ ኢየሱስ ክርስቶስ እንጂ ወደ ኦርቶዶክስ አይደለም። እዚህ ጋ የተምታታ ነገራል። ኦርቶዶክስ እኮ እናንተ አልገባችሁ። ኦርቶዶክስ የምትደግፋችሁ ማርያም ታማልዳለች ገድላ ገድሉ አርሴማ ምናምን ካላላችሁ ገብርኤል ዝክር ካልዘከራችሁ ሚካኤል ካላላችሁ አይደግፏችሁም ስንቱ ተሳዷል ስለዚህ እፎይ ወንድሜ ክርስቶስ ኢየሱስ ተገልጦልሃል ወደ ወንጌል አማኞች ተጠጋ ቄሱ አደሉ የሚደርሱልህ ኢየሱስ ነው የሚደርስልህ እሱ ነው በደሙ የሚሸፍንህ አነሳስህ እንደ ጳውሎስ ነው ጳውሎስን ኦርቶዶክስ አደለችም ያስጣለችው ያገኘውም ኢየሱስ ነው ያስጣለውም ኢየሱስ ነው ስለዚህ አሁን ኦርቶዶክሶች እፎይ ኦርቶዶክስ ሆነ እያለ ያወራል። ኖ እፎይ ኦርቶዶክስ አልሆንም። እፎይ ክርስቲያን የሆነው ከሙስሊም ደግሞ ወደ ኦርቶዶክስ አይሄድም ሰው። እኔ ልንገራቸው ከሙስሊም ወደ ኦርቶዶክስ አይኬድም። ከሙስሊም ወደ ወንጌል አማኝ ነው የሚሄደው። የክርስቶስ ተከታይ ነው የሚሆነው። ትልቁ ነገር የበራላቸው ለሙስሊሞች ኢየሱስ ክርስቶስ ስለሆነ ትልቁ እኮ አሁን አነጋጋሪ ነገር በዛ በሙስሊም ህብረተሰብ ውስጥ ኢየሱስ ክርስቶስ ነቢይ ነው ነው፣ አያማልድም፣ አምላክ አይደለም፣ የእግዚአብሔር ልጅ አይደለም ብለው ይኸው። እሱ ነው። እቺ ናት የመጀመሪያ ነጥቤ። ስለዚህ እኔ እፎይ አይደለሁም እኔ ኢየሱስ ነኝ። ክብር ለእግዚአብሔር ይሁን። ስለዚህ ወንድሜ እፎይ፣ እኔ ክርስቲያን ነኝ። እኔ ክርስቲያን ነኝ። ስለ እስልምና ብዙም አላውቅም፣ ላውቅም አልፈልግም፣ አልችልምም። ምን ያደርግልኛል ስለ እስልምና ባቅ ግን እዛ እስልምና ውስጥ ሆነው እራሱ ኢየሱስ ክርስቶስ እየገለጠላቸው ብዙ ሙስሊሞች ወደ ክርስቲያን እየመጡ ወደዳችሁ ጠላችሁም። እናንተ ሙስሊም ወንድሞቻችን ራሱ ኢየሱስ ክርስቶስ ራሱን እየገለጠ እዛ ቤት ብዙ ሙስሊም ወደ ክርስትና እየመጣ አም ሶሪ ዚስ ዘ ትሩዝ። እውነትን ደግሞ በኃይል በአመፅ ማሸነፍ አይቻልም። አትልፉ። እንደውም እየበዛ እንሄዳለን። መከራ ሲበዛ እግዚአብሔር እራሱ ያባዛል። እግዚአብሔር ደግሞ አመፀኛ አይደል፣ እገላለሁ ብላ አይደለም ክርስትና የምታስቆመው። እናንተ ምስል ሙስሊም ወንድሞቼ፣ ኢየሱስ ክርስቶስ በእሱ በመጡበት ለምን ታሳድደኛለህ ነው ሚልህ። ውርድ ከራሴ ሙስሊም ወንድሞቼ፣ እረፉ። ውርድ ከራሴ ኢየሱስ የጌቶች ጌታ የንጉሶች ንጉሥ፣ የታረደው በግ፣ የእግዚአብሔር ልጅ ለዓለም ሲል ለኃጢአተኞች ለበደለኞች ሲል እራሱን የሰዋ ደሙን ያፈሰሰ በመገረፉ ቁስል ድነናል። በኢየሱስ አትምጡብን እናንተ በመሐመድ አትምጡብን ትሎ የለ በኢየሱስ አትምጡብን። መሐመድን እየካባችሁ ሞቶ ያልተነሳውን መሐመድን እየካባችሁ በመስቀል ላይ ያልተንጠለጠለውን መሐመድን እየካባችሁ ኢየሱስን አታጣጥሉብን ፕሊስ። ዝም ብንልኮ ተሸንፈን አይደለም የኛ ጌታ ስራውን ይሰራል። የኛ ጌታ ኦረዲ ዓለምን አሸንፏል። ኢየሱስ ክርስቶስ፣ በኢየሱስ ክርስቶስ አንደራደርም። ይህንን አስረግጬ ነገራችኋለሁ። ክብር ለእግዚአብሔር ይሁን። እኛ ግን ሃይማኖት ስንቀይር እንገላለን አንልም። ሃይማኖት ከእስልምና ወደ ክርስትና ሲቀየር ይገደል የሚል ነገር ተጽፏል። ሰው ገሎ አላህ አክበር ካለ በመግደል የሚከብር እግዚአብሔር የለም። እግዚአብሔር በመግደል አይከብርም። እግዚአብሔር የፍቅር አምላክ ነው። ፈጣሪ ነው የምትሉት እናንተ ደግሞ፣ እኛ ደግሞ አባታችን፣ እረኛችን ነው እንዴ! እንዴት ሆኖ ነው ቅርባችን ነው። እኔ ብዙ ሙስሊሞች አመላልሳለሁ። በጣም የሚያሳዝነው ነገር ሙስሊሞች ወንዶቻቸው ከአንድ በላይ ሚስት ስለሚፈቀድ ያር ፕራውድ በጣም በኩራት ነው የሚያወሩት። ግን ሙስሊም ልጅ የሙስሊም ልጅ መኪና ውስጥ ገብቶ ሱማሌ የሆነ ማለት ነው። ከዛ እንዴት ነው ፋሚሊ እንዴት ነው በእናንተ ባህል ሙስሊም ሁለት ሶስት ያገባች ስለው ማልቀስ ጀመረ። አይሄት ማይዳዳል አባቴን ጠለዋለሁ። ለምን ስለው ሶስት ሚስት አለው። ከሶስት ሚስት ሀያ ልጅ አለው። እኔ አይቼው አላውቅም። ትምህርት ቤትም ሲጠራ አይመጣም። ወንድም አለ እንኳን ሶስት አይደለም አንድ ሚስት ይቸግራል በዚህ ዘመን። በጣም በጣም በጣም ከባድ ነው። ሚስቶቻቸውም እኮ ደግሞ በተለይ አሜሪካን ሀገር ሲንግል ማዘርነኝ እያሉ ነው የሚኖሩት። ትልቁ ደስ የሚለው ነገር በየትኛውም በዛው በእስልምና ሼሪያ ህግ ካልሆነ በስተቀር እግዚአብሔርም መጽሐፍ ቅዱስ የተጻፈልን አንድ ወንድ ለአንድ ሴት ነው። አንድ ወንድ ለአንድ ሴት የተጻፈልን። አሜሪካን ሀገርም ከአንድ በላይ ሚስት አለ ብላ ታስመዘግብ። መሐመድ ስማኝ፣ መሐመድ ሸሪፍ አንድ ብቻ ነው ሚስት። እባክህ የፈለገ ሀብታሙን ገንዘብ ባል ይሆናል እንዴ? ገንዘብ ካለው ምን አለበት ቢያገባ አራት ሶስት ቢያገባ? እኔ አናግራቸዋለሁ። ብዙዎቹ በተለይ ሶማሊያንስ በጣም ነው መበሳቸው፣ መንፈሴ ይቆጣል። ብርን ይዘ ተቀመጥ። ባል አንድ ነው፣ ሚስት አንድ ናት። ሴቶቻቸው በጣም ተበድለዋል። በጣም በጣም እሱን መጣበታል በጌታ በኢየሱስ ክርስቶስ ስለዚህ እኔ ቁርአን አንብቤ አላቅም። ምን ሊያደርግልኝ አነባለሁ? የራሴን የኢየሱስ ክርስቶስን ቅዱስ የሆነው መጽሐፍ ቅዱሴን አላነብ። ግደል የማይለው ግደላይ ሶስት አግባይ የስድስት ዓመት ልጅ ሚስት ትሆናለች ብለው ወሰዳይ። አሁን በየትኛው ቋንቋ ነው መሐመድንና ኢየሱስ የምታወዳድሩት? በየትኛው ቋንቋ፣ በየትኛው ደረጃ፣ በየትኛው በየትኛው አካሄድ መሐመድና ኢየሱስ እንዴት ይወዳደራ? እናንተ ራሳቸው ሞቶ አልተነሳ መሐመድ። ኢየሱስ ክርስቶስ እንዴ አምላክም ፍጹም ሰው ፍጹም አምላክም ኃጢአት ያልተገኘበትን የዘጠኝ መጭልጭሜ የሚያገባ ከዘጠኝ ሴት ጋር ባንድለል የሚተኛ ያው የተጻፈው፣ እናንተ ቁራ ናቸው። እድሜ ለፎይ የነገረን እሱ ነው። እኔ ከዛ በፊት አላቅ አይሻ የምትባል ነገር ግን ሰማ ነበር። እንኳን ክርስቲያን ሆንኩኝ! እሰይ! እንኳን ክርስቲያን ሆንኩኝ! እልል ሰምሰ አማኑዌል፣ እንኳን ክርስቲያን ሆንኩኝ! እንኳን ክርስቲያን ሆንኩኝ! እሰይ እሰይ እንኳን የኢየሱስ ሆንኩኝ እልልልል። አረ እንኳን የኢየሱስ ሆንን፣ እቶቼ ወንድሞቼ፣ ደስ ይበላች። እንኳን የኢየሱስ ሆንን። ከስንት ነገር ነው ያወጣን፣ ከስንት ነገር ነው ያወጣን ወገኖቼ። በእጅ ያዙት ወርቅ እንደ መዳብ። ሰሞኑን መቸም ያው በቁርኣን ውስጥ ያለ ተብሎ የተነበበልን ነገር በጣም ጆሮን ጭው ያደርጋል፣ ያስደነግጣል፣ ያስፈራል። መሸሽ ነው የሚሻለው፣ ማምለጥ ስሙኝማ እንግዲህ ወንድማችን እፎይ በቁርአን ውስጥ ያለውን የጨለማ አሰራር የተጻፈውን ማንበብህ ብዙዎች ነፃ እንዲወጡ ብርሃን ወደ ሆነው ወደ ኢየሱስ እንዲመጡ በማንቃትህ እውነትን በድፍረት በመናገርህ በጣም ደስ ብሎኛል ወንድም አለ። እግዚአብሔር የተመሰገነ ይሁን፣ ይህንን እውነት የገለጠልን ጌታ የተባረከ ይሁን። አንድ ነገር ግን ምመክርህ ክርስቲያን መሆንህ ካልቀረ፣ ክርስቶስን መከተልህ ካልቀረ ወንጌልን ብቻ አጥብቀህ ያዝ። ኢየሱስን ብቻ አጥብቀህ ያዝ። ዛሬ እጅብ እጅብ ያረጉ ኦርቶዶክስ እጅብ እጅብ ያረጉ አይደለ ነገያችን መጽሐፍ ቅዱስ አንስተ ይሄ ነው ቃሉ ያልክለት በር ይዘጉባሃል ያሳድዱሃል መልሰው። ስለዚህ ከሆንክ አይቀር የክርስቶስ ተከታይ ከሆንክ አይቀር ወደ ወንጌል አማኞች ተጠጋ ወንድሜ እፎይ። የክርስቶስ ኢየሱስ መሆን ካልቀረ ጴንጤ ሁን። ለምን ጴንጤ ቤት ኢየሱስ ብቻ ነው ሚሰበቀው ቤቴ ቤት መጽሐፍ ቅዱስ ብቻ ነው የሚነበበው ታምረ ማርያም የለም ምናምን ምናምን የለም ገድል የለም ተክለ ሃይማኖት የለም አርሴማ የለች አናቅምኛ መዳኛው መንገድ እውነትም ህይወትም መንገድም ያለው ኢየሱስ ክርስቶስ ይባላል ከዛ ውጭ ያለው ከንቱ የከንቱ ከንቱ ነው በቃ ስለዚህ ጳውሎስ እንዳረገው እርሱን ብቻ ተከተል ወንጌል ብቻ ወደሚሉት ወደ ወንጌል አማኞች ተጠጋ የክርስቶስ አማኝ ከሆን ካይቀር ጴንጤ ሁን ወንድም አለ። እውነተኛው መንገድ ጴንጤ ነው። እኔ እነግራቸዋለሁ። ስለዚህ እኔም እፎይ ነኝ የሚባለው ነገር አይሰራም። እኔም እፎይ ነው የሚሉት እነ ኦርቶዶክሶች ናቸው። እፎይ ልትሆኑት ይችላላችሁ። እኔ ግን እፎይ አይደለሁም። እኛ የወንጌል አማኞች እኔም እፎይ ነኝ አንልም። ምንለው እኛ የኢየሱስ ነን ነው ምንለው። ኢየሱስ በዚህ ደረጃ ሲሰደብና ሲናቅ ማየት ያማል። ያበሳጫን ያስቆጣልም። እኛ የገባን ከእርሱ የተማርነው ግን ፍቅርና ሰላም ነው። ኢየሱስ እኮ የሰላም አባት ነው። እናንተ እንዴት አይነት ሰላም አስባችሁታል? አስባችሁታል? አገራችን በሙስሊም የምትመራ ቢሆን ምን አይነት አመፅ ውስጥ እንደምንገባ አስባችሁታል? ልዩነቱን አያችሁት? ሰው ይገደል ብሎ ወንድሙ ይገደል ብሎ ሰልፍ መውጣት ምን ማለት ነው? አገር መረበሽ ምን ማለት ነው? በጣም ያሳዝናል። ዝም ብለናል፣ እኛ የወንጌል አማኞች ዝም ብለናል። ግን ፍራቻ አይደለም፣ ፍራቻ አይደለም። ከስሞች ሁሉ በላይ በሆነው አጋንንትና ዲያብሎስ ሊቋቋሙት በማይችሉት በኢየሱስ ክርስቶስ ስም በፍቅር እናሸንፋቸዋለን፣ በፍቅር እናሸንፋለን፣ በእውነት እናሸንፋቸዋለን። እውነት ስለሆነ ኢየሱስ የሙሴም ከአስርቱ ትዕዛዝ የመጀመሪያው አትግደል የሚል ነው። ሙሴን ታውቁታላችሁ ገድሎ አላህ አክበር ምን ይባላል? እኔ አልገባኝም። ሃሎ ሙስሊም ወንድሞቼ ገድሎ አላህ አክበር እግዚአብሔር ይክበር ምን ማለት ነው? እኔ አልገባኝም። ምን አልገባኝም ይሄ ከእግዚአብሔር ሐሳብ ውጪ ነው። በፍጹም አንቀበልም። ይሄን የእስልምና ሕግ ከእግዚአብሔር እንዳልሆነ ነው የሚያሳይ ገለ ገድለህ አላህ አክበር የሚል አምላክ ካለ አንተ የምታመልከው እናንተ የምትከተሉት እግዚአብሔርን አይደለም ማለት ነው። ግደልና አመስግነኝ ሚል እግዚአብሔር የለም። እኛ እስከምናቀው ድረስ እንዲህ አይነት ህግ የለም። እግዚአብሔር ይህን ይወደዋል እንዴ? በፍጹም አይመስለኝም። ስለዚህ ሙስሊሞች ሃይማኖታቸውን የማይቀይሩት እንዳይገደሉ ነው ማለት ነው። ይሄ ገባኝ ወንድሞቼ። በእስልምና ውስጥ ሃይማኖት ወደ ክርስትና ከቀየረ አንድ ሰው ይገደል ይላሉ፣ ያው በተግባር እንዳያችሁት። ስለዚህ ሙስሊሞች የክርስቶስ ኢየሱስ ፍቅር ወንጌል እውነቱ ሲበራላቸው በሚስጥር ይዙታል። ለምን እንዳይገደሉ። ብዙዎቹ ደግሞ እንዳይገደሉ ብለው ሃይማኖት መቀየር አይፈልጉም፣ አይችሉም። እንዴት አይነት እስራት ነው! እባካቸው እንዴት አይነት እስራት መጀመሪያውኑ ቀድሞውኑ። እንደው እናንተ እስቲ ትነግሩኛላችሁ ከእስልምና ከክርስትና ወደ እስልምና ሄደ ሰው ሰምታችሁ ታውቃላችሁ? እኔ አልሰማሁም። ዋኒነ ሚሊየን ሜቢ ከሚሊየን አንድ ከክርስትና ወደ ሙስሊም ሄደ አላውቅምን፣ አላውቅም። ምን አተን ከክርስትና ምን አተን ከክርስቶስ ኢየሱስ ወደ ሙስሊም እንሄዳለን? ምን አተን ምን ጎሎብን፣ ምን ጎሎብን? ቅዱስ ከሆነው መድኃኒት ከሆነው አባት ከሆነው ሩሩ ከሆነው የቅርታ አምላክ የፍቅር አምላክ ከሆነው ከኢየሱስ ክርስቶስ ካንተ ወዴት እንሄዳለን ያሉት እነ ጴጥሮስ አቤት። ከሙስሊም ደግሞ የመጡት እንዴት ጠንካራ መሰሏቸው! ያቁታለ ያኛውን ቤት እንዴት ጠንካራ መሰሏቸው! የቀመሱት ፍቅር ነው እንደዚህ የሚያደርጋቸው እና በጣም ያዘንኩትን ነገር ልንገራችሁ። በጣም ትልልቆቹ እነዚህ መሪዎቹ፣ ሴት ልጅ በእስልምና ውስጥ በጣም ነው የምትናቀው። በጣም እኔ መቼም ደንግጫ አለ፣ ምን ብትሉኝ፣ ሴቶች ተሰብስበው ጥያቄ ይጠይቃሉ። ወንዶቻችን አስቸገሩን ይላሉ። ይሄ እኮ ብልግና ነው። እናት ነውር አይደለም? እንደ እናንተ እንደ በኢትዮጵያዊ ባህል እንኳን እኔ የምለው በሙስሊም ህግ ወንዶች ስታገቡ ለሴክስ ነው ምታገቡት። ሌላ ወሬ የላችሁ ምድርም፣ ስለ ሴክስ ነው ጠዋትና ማታ። በሰማይም ደግሞ ከሞተን በኋላ እዛ አስራ ሁለት ድንግል ይሰጣል። ምን ማለት ነው? ምን ነውር አይደለም። እኔ አልገባኝ። እና እነዚህ ሴቶች ተሰብስቦ ጥያቄ ይጠይቃል፣ ወንዶቻችን አስቸገሩን። አንዴ በኋላ አርጎ በፊት ለፊት አርጎ፣ እኔ ምን ለማለት እንኳን ይከብዳናት። ኧረ ኢየሱስ ክርስቶስ እንዴት ጨዋ አርጎናል! እንዴት ጨዋ አርጎናል ናት ለመናገር እንኳን ይቀፋል አፍ። እነዚህ ሴቶች ተቸግረው ለካ የሙስሊም ወንዶች ኑሯቸው ስለ ሴክስ ነው። በቃ ስለ ሴክስ እዚህ ውስጥ የተቀረጸው ሴትን ደግሞ እንደ እቃ፣ እንደማትናገር እቃ እና መኝታ ላይ ያስቸግሩናል ብለው ነው ጥያቄ። ከዛ ሰውየው ምን ቢል ጥሩ ነው ሴት የወንድ እርሻ ናት፣ እንደፈለገ ሊያርስሽ ይችላል። ኧረ በኢየሱስ ስም፣ ኧረ በኢየሱስ ስም፣ በጌታ በኢየሱስ ስም እኛ እርሻ አይደለንም። ሴት ልጅ እርሻ አይደለችም። ባሪያ አይደለችም። ሴትም ወንድም እኩል የተፈጠረው በእግዚአብሔር አምሳል። አያችሁት አይደለም። የተከደነው ሲገለጥ እርሻናትና መከልከል የለም። እንደፈለገ ይረስሽ። ከዚ እንቢ ካለች ደግሞ ሄዶ ሌላ ሴት ያንጣ። እኛ እኮ ስንጋባ በእግዚአብሔር ቃል ኪዳን ችግር ቢሆን ሀዘን ቢሆን፣ ላይ ላይለያዩ በደስታ በመከራ ተብሎ ቃል ኪዳን የሚደረገው አንድ ባል ይሄ የእናንተ ታሪክ ነው፣ እየተጻፈላችሁ ነው። ይሄ በአደባባይ እኮ የወጣ ጉድ ነው። አሁን ምንም ልሸፍኑት አትችሉም። ደግሞ የራሳችሁ ጉድ ሲወጣ መልሳችሁ ትቆጣላችሁ፣ ፈጥረን ያወራን ይመስል የተጻፈው እዛ ውስጥ ያለው ነው። ስለዚህ እነዚህ ሴቶች ስሙ፣ በፈለገ ጊዜ ሊያርሳት ይችላል። በተለይ ስለ ሴክስ ያላቸው ግንዛቤና አስተሳሰብ በጣም ያስደነግጣል፣ ታ ያስደነግጣል። እኛውም ሙስሊም ወንድ ሳይ እንትን አሁን ሰሞኑን የተነገረው ነገር እንትን እያለ የሆነ ሌላ ሌላ ነገር በጣም በጣም በጣም የሚከብድ ነገር አለ። እናንተ ረ ኢየሱሴ፣ እንኳንም ያንተ ሆንኩ። ረ ኢየሱሴ፣ እንኳንም ያንተ ሆንኩ። እንኳን ያንተ ሆንክ ሆንን። በማንነት ተከብሬ በነፃነት ከአንተ ጋር እኖራለሁ። ኢየሱሴ አስከብረኸኛል። ሙስሊም ሴቶች ብዙዎቹ ያለቅሳሉ። ባሎቻቸውን እንደ ልባቸው አያገኟቸውም። ልጆቻቸውን ብቻቸውን ያሳድጋሉ። እንደ ሙስሊም ሁለት ሶስት ሚስት አለው አንድ ሙስሊም አንድ ሙስሊም እንደፈለገው ሁለት ሶስት ሚስት አለው። አንድ ሰው ሀያ ልጅ አለ። ለዚህ ነው ሶማሌዎች አሁን በጣም በኢየሱስ ስም ይሄ በጣም ያስጠይቃቸዋል። በእግዚአብሔር ዘንድ በእውነተኛው እግዚአብሔር ዘንድ ያስጠይቃቸዋል። ስሙኝማ ገንዘብ ሊሰጥ ይችላል። ገንዘብ ግን ባል አይሆንም፣ አባት አይሆንም። ልጆቻቸውም አባታቸውን አያዩትም። አንድ ሰው እንዴት ነው ለአራት ሴት ባል ሊሆን የሚችለው? ቤትኛው የተፈጥሮ ህግ እንሰሳ ማለት እኮ ነው። እንሰሶች አሁን እዛ ነው እንደፈለጉ እትን ይላሉ። እኔ እንደ አይነት ህግ በቃ ላይምሮ ራሱ ይከብዳል። በእውነት ነው ምላችሁ፣ የእኔ ጥያቄ ነው ምንድን ጥያቄው? እንዴት ነው አንድ ወንድ ለአራት ሴት ባል የሚሆን? እንዴት ነው ነብዩ ማመድ በአንድ ምሽት በአንድ ሌሊት ሴት ጋር ተፈጥሮስ? ተፈጥሮ ነገር ይፈቅዳል ካለ ሴክስ ሌላ ወሬላችሁ ምኑ ናችሁ ነው በጣም የሚገርም ነገር ይሄ ነው። በቃ ሴንስ አይሰጥም። በሴክስ ካልረካ ይላሉ ደግሞ በሴክስ ካላረካችሁ ሌላ ሴት ጋር ይሄዳል። ሴክስ እህልና ዋና ደ ምግብ ነው እንደ ሴክስ ካላረካችሁ ሌላ ቦታ ይሄዳል። what does it mean አልገባኝም። ከዛስ ብትሉኝ እሺ፣ የአንተ ሚስት አንተ በባልነት የማታረካ ብቁ ባትሆን እና ሌላ ወንድ ጋር ብትሄድስ ልትገላና መቼም ሁሉም ወንድ ብቁ አይደለም። አንተም ደካማ ልትሆን ትችላለን ሚስትህንስ አስባታል፣ በዛ ሁኔታ። ወንድሜ እፎይ፣ ወንድሜ እፎይ። በኦርቶዶክስ ቤት ኢየሱስን ብቻውን አታገኘውም። በማርያም በገብርኤል በሚካኤል አልፈ ነው። ስንት ጣጣ አለ። እዛ ቤት ኢየሱስ አይሰበክም በግልጽ ኢየሱስ ነውር ነው፣ እዛ ቤት ነውር። ብዙዎቹ ኢየሱስ ብለው ከዛ ቤት ተባረዋል። ብዙ ምስክሮች አሉ። መንገድ ላይ ኢየሱስ ሚሉትን ያሳድዳሉ። እፎዬ ወንድሜ እፎዬ። ነገ መንገድ ላይ ወጥተህ ወንጌል ብትሰብክ ዋና አሳዳጅ ማን ነው ብትለኝ ኦርቶዶክስ ናት። ከወዲሁ ከአሁኑ ወቅበት እነሱ ራሳቸው ናቸው የሚያሳድዱ እኛን እንደሚያሳድዱት። ስለዚህ እውነት ይዳፈንብሃል። በዝክር በድግስ በተክልዬ ባቦዬ ጊዜህን ይበሉባሃል። ነጠላ ልብሰው ያዞሩሃል። ናቀድስ ይባላል በማይገባ ቋንቋ ጠላውን ማረቂውንም ያስለምዱዋል። ወንድምለት፣ ፕሊስ ከአሁኑ ስትጀምር። ከሙስሊም የመጣ ክርስቲያን ኢየሱስ ክርስቶስ ተገልጦለት የመጣ ክርስቲያን በፍጹም ኦርቶዶክስ ሊሆን አይችልም። ኦርቶዶክስ መሆን ክርስቲያን ማለት አይደለም። ሁለተኛውን ፓርት ቀጥለዋለሁ። እዚጋ ቆምና